አንቺ ሸሚዝ እንዴት እንታጣጥፎ መቀመጥ እንዳለበት ስንቴ ነው የምነግርሽ? ባ ነገር ነገርነሽ እንዴ እንደ ነገርሽ ምን ያድርግ ይኮን ያጥፍኩ ሳሩ አትመልሽልኝ። ምን ልታርጊ ነበር? ውሽማሽ ደረሰልሽ። ምን አይነት እድለኛ ሴት ነሽ ግን ባሌንም ወንድሜንም በፍቅር መንበርከት ይችለሻል። እናንተ ግን ምንም አይነት ክብር የሌላቸው ሰዎች ናችሁ እንዴ። አቁሚ ሳሩ አታበሳችኝ። ያቺ ነሽ ሰይጣን ባሪ የምታገስበት ምን ማለት አቅም የለኝም አትለኝም? ጭራሽ ሰይጣን አልተኝ እንዴ? ለመሆኑ ግን ምን አድርጋ እንደሆነ ታውቃለ? ስለ ምክንያቱ አያገባኝም። ሳሚ አትጣሉ። በቃ ስሙልኝማ የምትለውን እንደዚህ አድርጋ ካበጣበጣችን በኋላ አትጣሉ ትላለች። አንቺ የደሃ ልጅ ቆሻሻ

በጭራሽ በጭራሽ! ዛሬ አንቺን ገድዬ ከዚህ አስቀያሚውን እገላግልሻለሁ ነው የምልሽ። ለነገሩ ውለታ ነው የምልሽ። ስሚ፣ እኔ የሚያሳዝነኝ አንቺ ስትሞቺ የሚቀቀለው ስንዴና ሽንቡራ በያቶ መደፋቱ ብቻ ነው። የት ነው የምትሄጂው? ሴትዮው፣ ቆይ አንዴ፣ አንዴ ለሙቅልሽ በጣም ጥሩ ላይ ነሽ። እንዴት እንደምትሸውጂኝ ስትል ለማመጂ ነው። አይከረምሽም፣ እመኝኝ ከዚ ኒ የተባሽ ነው። ዶክተሩን እንኳን አናገርኩት። ለማንኛውም አሁን እደውልላቸው። ለማዘር ከቻሉ ዛሬ ካልሆነ ደግሞ ሳሮን ከሰጎረቻቸው ህጻናት መካከል የህይወት ልጅ ብትገኝበትም በሩት አማካኝነት ወደነ ዳዊት እናት ቤት እንድትሸሻ አድርጋታለች። ዛሬ ግን ስለ ህጻኗ ጥሩ ዜና አልሰሙም። ህፃኗ ስለታመመች ወደ ሆስፒታል መሄድ እንዳለባትና የሚያክማት ዶክተርም ማፈላለግ ላይ ናቸው። ህይወትም ስቃይዋ እንደቀጠለ ነው። ከሳሮን ጋር አይን ሽላፈር እየተባባሉ ይገኛሉ። በመጨረሻም ህይወት ምን እንደሆነች ባይታወቅም ህይወት እየተባባሉ ቤተሰቡ በድንጋጤ እየተሯሯጡ እሷን ፍለጋ ላይ ናቸው። ህይወት ምን አስባ ይሆን? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የህይወት መንገድ ክፍል 51 ደርሰናል። ሚኪ ከሳሮን የሚፈልገውን መረጃ ወደ ስልኩ ሴንድ አድርጓል። ምንድነው የላከው እስኪ ንገረኝ እያለው ነው። ሳሚ ምንም አላኩም ስልኳ ስለተበላሸባት ላስተካክልላት ነው። ደግሞ ተደውሎላት ነበረ ልሰጣት ስል አንታየህኝ። ሌላ ያደረግኩት ነገር የለም ይልቁንስ አሁን ጊዜ የለኝም ከአንተ ጋር የማወራበት ቢዛ የሚያስተካክሉልኝ ሰዎች እየጠበቁኝ ስለሆነ ወደ እነሱ መሄድ ይኖርብኛል በማለት ሳሚን ትቶት ይሄዳል። ሳሚም የስ ቤት ጉድ ማለቀ የለውም። ምን እየተካሄደ ነው እያለ ከራሱ ጋር እየተነጋገረ ነው። ጠንቃቃዋና ጀግናዋ ሩትም የምትፈልገውን መረጃ ከዳዊት ክፍል ገብታ ፍለጋ ላይ ናት። መረጃውንም አግኝታ ይዛ ልትወጣ ስትል ዳዊት ይደርስባታል። ዳዊትም ምን እየፈለግሽ ነው በማለት ጥያቄውን ያስቀጥላል። ሩትም የዳዊትን ማሊያ እንደወደደችውና እንዲሰጣት እየጠየቀችው ነበረ። በፍጹም አልሰጥሽም የሰው ማስታወሻ ነው ይላታል። በዚህ ሁኔታ ቆመው እየተከራከሩ ሚኪ ይመጣና ይጠይቃል። ምን ሆናችሁ ነው? የዳዊትን ማሊያ ስለወደድኩት እንዲሰጠኝ ብጠይቀው፣ ወንድሜ ግን እምቢ አለኝ አለችው። እንዴት በጠራራ ፀሐይ! አንቺስ ስርቆት ትገቢያለሽ ይላታል። በዚህ የተናደደችው ሩትም ከሚኪ ጋር ስድብ ይገጥማሉ። ሁለታችሁ ስትሰዳደቡ ማየት አልፈልግም በማለት ገፍትሮ ወደ ውጭ ያወጣቸዋል። ታዲያ ወደ ውጭ ከወጡ በኋላም ወደ ቤት ስትገባ ሰው አለ የለም ብለህ ለምን ቼክ አታደርግም? ግን ለማንኛውም የምትፈልገው መረጃ ይኸውልህ በማለት ወረቀቱን ታሳዩዋለች። የዚህን ጊዜ ሚኪ በጣም ይደሰታል። አንቺ የኔ ኮረሪማ በማለት ሊያቅፋት ሲፈልግም እሷ ግን እንደማትፈልግ ወደ ኋላ ትገፈትረዋለች አንቺን ከማቀፍ ዛፍ ማቀፍ ይቀላል ለማንኛውም ሳሮን የአጎቴን ጉዳይ እኔ እንዳነሳውት ደርሳበታለች ወረቀቱን ስጭኝ ይላታል አልሰጥም ትንሽ ታገሰኝ ሳሮን አወቀች ማለት ለአንተ ለህይወት አደጋ ነው ባክሽ ምንም አታመጣም ዝም ብለች ስጭኝ እያለ ሁለታቸው እየተገላገሉ ባሉበት ሰዓት ወዲያውኑ ዳዊት ይመጣል ዳዊትም እናንተ ልጆች ግን ምንድን ነው የሚያታግላችሁ? ይላቸዋል። ወንድሜ አንተ እንዳሰብኩ አይደለም አለች ሩት። አይ እኔ ምንም አላሰብኩም ግን አልወደድኩትም። ለማንኛውም ውጭ ደርሼ ልምጣ በማለት ሩት ቀድማ ትወጣለች። ሚኪም እኔም ወደ ውጭ መውጣት ፈልጋለሁ እያለ ተከትሏት ይሄዳል። ዳዊትም እንደዚሁ ታሮን ከቁም ሳጥን ሸሚዝ አውጥታ ህይወት ላይ ትጥልባታለች። ምን ላድርገው አለች ህይወት። እንዲህ ነው እንዴ እያሳየውሽ፣ አንቺ ግን መቼ ነው የሚገባሽ? ባላገር ነሽ እንዴ እያለች መላከፍ ጀምራለች። ህይወትም አንቺ እንዳሳየሽኝ አድርጌ እኮ ነው እያጣጠፍኩት። ጥላታለች። ደግሞ ጨራሽ ትመልሻለሽ እንዴ በማለት ዘላ ልታንቃት ስትል ሳሚ ይደርሳል። ያንቺን የሰይጣን ባህሪ መታገስ ሰልችቶኛል ይላታል። እድለኛ ነሽ ውሽማሽ መጣለሽ። አንቺ ግን ምን አይነት ሴት ነሽ? ወንድሜንም ባሌንም ማንበርከክ ቻለሽ። እናንተ ግን ምን አይነት ሰው ናችሁ? እያለች ጭቅጭቋን ቀጥላበታለች። ሁለታቸውም ሲጨቃጨቁ በእኔ ምክንያት አትጣሉ፣ እንዳልሾዋ አድርጌ ሰራለሁ አለች ህይወትም ከጭራሽ ሁለታችን ካበጣበጠች በኋላ በኔ ምክንያት አትጣሉ ትላለች እንዴ እያለች እጇንም አነሳች። ልት መታት ስትል ግን ሳሚ ደርሷ አስጥሏታል። እንዴት እኔ ላይ እጅን ታነሳለህ በማለትም ከሳሚ ላይ ትጮበታለች። በዚህ ግርግር መካከል እነ ዳዊት ከወደ ውጭ ይመጣሉ። ዳዊትም ቆይ ምንድነው የተፈጠረው ምን እየተካሄደ ነው በማለትም ይጠይቃል ሳሚ ከወደ ውጭ ስመጣ ነው እንዲህ ተናንቀው ያገኘዋቸው ምን እንደተፈጠረ አላወኩም አለ ሳሮን እየባሰባት መጥቷል ቆይ ለማየል ደውልላትና ጸበል እንድትወስዳት አደርጋለሁ ይላል ዳዊት ለእናቱ ሲደውል የህይወት ልጅ እንደታመመችና ወደ እነ ሳሮን ቤት ህፃኗን ይዘው እንደሚመጡ ነግረውት ስልኩን ይዘጉታል ሰላም ሳሮንን ለማጥቃት ስፖርታዊ እንቅስቃሴ ስታደርግ ሰንብታለች። ዛሬ መንገድ ላይ ተገጣጥሟል። ዛሬማ ከዚያ አስቀያሚ ህይወት በካራቲ ብዬ እገላግልሻለው። የሚያሳዝነ ግን ሳሮን ሞተች ተብሎ የሚቀቀለው ንፍሮና ቆሎ ነው አስበሽ ነው ማሊበላው ነው እያለች መቀጣጠቧን ቀጥላበታለች። ሳሮን በጣም ተናዳለች። ሳሮንም እባክሽ ዞር ቤልኝ እንደሄደበት ብትላትም ሰላም ግን አሁንም በካራቲዋ ማስፈራራቷን ቀጥላበታለች። ታዲያ እግሯን ስታነሳ በእግሯ ስር እየተሽለቀለከች ያመለጠቻትን ሳሮን እኔ አንቺን ለማጥቃት ስለማመድ አንቺ ደግሞ ከኔ እንዴት መሸወድ እንዳለብች ስትለማመድ ከርመሻል ማለት ነው እያለች ነበር። ሳሮንም በዚህ ሁኔታ የስራ ቦታዬ ወደምትለው አቅጣጫ መሄድ ስላልቻለች ወደ ቤት እየሮጠች ተመልሳለች። ዳዊት ከእናቱ በኩል የህፃኗ መታመም መልእክት እንደደረሰውና ወደ እነሱም ዶክተር ፍለጋ ይዘዋት እንደሚመጡ ነግረውት እንደነበረ ይነግራቸዋል። ጥሩና መምጣታቸው በዛውም እኛን ይጠይቁናል አለሳሚ ሚኪም የሚያውቀው ዶክተር እንዳለና እሱ ሊያያት እንደሚችል እየነገራቸው ነበረ። እስኪ ልደውልለት በማለትም ኮዳውኑ ደውሎለታል። ነገር ግን ስልኩ አልሰራለትም። እነሱ በህፃኗ ጉዳይ እየተጨናነቁ ሳለ ሳሚ ግን የሳሩን እንጸባይ ያልቻልኳትም አሁን ላይ በጣም ሰይጣን እየሆነች እና እየተቀየረች መጥታለች ይለዋል። ዳዊት ሚስትህ እስከሆነች ድረስ ሁሉንም ነገር ልትችላት ግድ ይልሃል ይለዋል። ዳዊትም ህይወትን ተናደሻል ወይ ህውዬ እስኪ የተሰማች ስሜት ምንድን ነው? እያላት ነው። ይገባኛል ሁሉም ነገር በጥፋቴ ነው። እኔም ቢሆን በወቅቱ ዋሽቻታለው በግልጽ ተናግሬ ወደ ጎዳና መመለስ ነበረብኝ። አንተና ሩትንም በድያችኋለሁ፣ በእኔ ምክንያት ከእሷ ጋር ተጣላችሁ ትለዋለች። ወይት ለሳሮን አትዘኝ እሷ እንደዚህ መሆንን ስለመረጠች እንጂ በቀልና ጥላቻን ባልዘራች ነበረ ይላታል። ስለ ሳሮን አንዳንድ ነገር ሳጣራ ህፃን ልጅ እንደምታዘዋውር ተነግሮኛል ይላታል። ህይወትም ሲመስለኝ ግን በእኔና በሳሚ ጉዳይ ቀድማ እንደምታውቅ ነው የተረዳሁት ትለዋለች። ህይወትም እያሰብኩት ያለው እንደዛ ነው። ያንቺን ልጅም የሰረቀቻት እሷ እንደሆነች ነው የሚሰማኝ ይላታል። ፈጣሪ ሆይ እውነት እንዳይሆን ብቻ። አንተ በብዙ አትጨናነቅ አለች። አንቺ ከጎኔ እስከ ወንድሽ ድረስ ሁሉም ነገር ቀላል ነው በማለት ሊስማት ካለ በኋላ ፍርሃት ተሰምቶት፣ እስኪ ወደ ውጭ ወጥቼ አየር ተቀብዬ ልመለስ በማለትም ተነስቶ ሄዷል። ሩት እሷ የቤተሰብ አካል እንዳልሆነች እንዳይታወቅባት አሁንም ስጋት ላይ ስለሆነች ህጻኗ እዛው አካባቢ እንድትታከም ዶክተር እያፈላለጉ ነበረ። ለወንድሟን በመደወል እዛው ደብረ ብርሃን ህጻኗን የሚያከማት ፈልግልኝ፣ ካለዛ ወደዚህ ይመጣሉ። እኔ የቤተሰባቸው አካል እንዳልሆንኩ ይጋለጥብኛል አለችው። ጂም የሚፈልገውን መረጃ ስላላገኘ ቀናቶች እየተራዘሙበት መጥተዋል። እኔ ግን ከመጣው ሰነባበት ኩኝ ምንም ጠብ የሚል ነገር የለም ይላታል። ሩትም ዳዊት እንዲህ ቀላል የሆነ ቦታ አያስቀምጠውም፣ እኛ መረጋጋት ይኖርብናል፣ ካልዛ ይጠረጥርና ነገሮች ይበላሻሉ ትለዋለች። ሚኪም በህይወትና በዳዊት መካከል ፍቅር እንዳይፈጠር ስጋት ስላለው እኔ ግን ከምንም በላይ የሚያስፈራኝ ነገር ቢኖር የህይወትና የዳዊት ጉዳይ ነው። ስለዚህ በጊዜ መፍጠን ይኖርብሻል ተናገር እያላት ነው። እንዲህ መናገር ቀላል ነው እንዴ? አለችው። ሚኪም ካሰብሽበት ቀላል ነው። ለማንኛውም አሁን ወደ ቤት የመሄድ ይኖርብኛል። ደግሞ ከኋላ መምጣት አለብህ አብረን የምንሄድ ከሆነ ይጠረጠርብናል አለችው። ከሳምሽኝ እስማማለሁ። ምች ሳምህ በማለት ትታው ሄዳለች። ሚኪም ሩትን እያሰበ በሀሳቡ እየተንከራተተ ሳለ ሰላም ሳያስበው መታ ስመዋለች። አንቺ ደግሞ ከየትን የመጣሽው መንፈስነሽ እንዴ ይላታል። በእጇ የያዘችውን ቅጠልም ታሳየዋለች። አባቢ ቆርጦ የሰጠች ነው ወይ? ይህንን ደግሞ ማን ነገረህ? ለማንኛውም ስላንቺ ሲያወሩ ስለሰማው ነው። እኔን እያማችሁ ቡና ትጠጣላችሁ ማለት ነው? አይ እንደዛ እንኳን አይደለም ይላታል። ለማንኛውም ግን ይህን ቆንጆ ፊት አይተህ የተሰማ ስሜት የለም? ሚኪም ምንም አይነት የተለየ ስሜት እንደማይሰማው ይገልጽላታል። እሷም የያዘችውን ቅጠል ጆሮዋ ላይ ታስደግፍና የማይሰራ ቅጠል ነው እንዴ አባብ የነገሩኝ ትላለች የዚህን ጊዜ ሚኪ እባክሽ እንደዚያ አታድርጊ አልወድም በማለት ትቷት ይፈረጥጣል እና አባቢ ግን የማይሰራ ቅጠል ነው እንዴ ያመላከቱኝ ጭራሽ ልጁ ፈረጠጠኮ እያለች ብቻዋን እየተነጋገረች ነበር ሳሮን መኝታ ክፍል አኩርፋ ተቀምጣለች ሳሚ ሄዶ ይቅርታ እየጠየቃት ነው ህይወት ብለህ እጅን ከኔ ላይ ያነሳህ እያለችው ነው። እስካሁን ለበደልኩሽ ሁሉ ይቅርታ ጠይቃለሁ። በእኔ ምክንያት ግን እሷን አታስቀያት። አሁንም መጥተህ ይቅርታ የምትጠይቀኝ አንተን ትታ ዳዊትን ስላፈቀረችብህ ነው አለችው። አይ ስለሱ ጉዳይ አይመለከተኝም። የኔና የህይወት ግንኙነት ግን ከአንቺ በፊት ነበር ይላታል። አሚም ደጋግሞ ይቅርታ እየጠየቃት ቢሆንም ምንም ቢሆን ክህደትን መቋቋም አልችልም። ድሮም እንደማትወደኝ አውቃለሁ። ገንዘቤን ብለህ ነው የቀረብከኝ አውቃለሁ። ትክክል ነሽ። አሁን ግን ባደረግኩት ነገር ተጸጽቻለሁ። ምንም እንኳን የበደልኩሽን መመለስ ባልችልም፣ እመኚኝ፣ ከዚህ በኋላ አልበድልሽም ይላታል። ሳሮንም ይህንን ያዙንባ ህይወት ላይ ያልቅስላት በማለት ክፍሉን ለቃ ዳዊት ከእናቱ ስልክ ተደውሎ ህፃኗን ላመጣት ነው እያሉት ነው። አሁን ህፃን ተሸክመሽ እንዴት እዚህ ድረስ ትመጫለሽ? እዛው የሚያክማት የለም ወይ? እያለ በስልክ እያወራት ሳለ አሮን መታ። እማዬ እየደውላን ወይ? አሁ ህፃኗ ታማለች፣ ወደዚህ እዛት ልትመጣ ነው። እንዴት እናደርጋለን? ሩት ለምን ስትመጣለች? እማዬ ኩል ጉንፋን ነው የምታካብደው እያለች ሩትና ሚኪ እየተሯሯጡ መጥተው ዶክተሩ እዚህ መምጣት የለባቸውም እዛው አክማት አለው ብሏል። በማለት ለዳዊት መልእክት እየተናገረ ሳለ ሂዊ ሂዊ እየተባባሉ ሩጠው ወደ ውስጥ ገብተዋል። የሰሙትም ድምፅ አለ። ህይወትን ምን አድርጋት ይሆን? ሳሮን ቀን በቀን ስቃዋ የበዛው ህይወትስ በራሷ ላይ ምን አይነት እርምጃ ወስዳ ይሆን? ብቻ ቤተሰቡ በመደናገጥ ወደ ውስጥ እየተሯሯጡ ሲሄዱ ሳሮን ግን እየሳቀች የልብ ልብ ተሰምቷታል። የዛሬው የህይወት መንገድ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆነ አመሰግናለሁ።